ሚቱ ላይ የተነገረ ምሳሌ ነው። በዋናነት ይቺ በለስ ተተክላለች። ሽረኛ ተመድቦላታል። በሶስት ዓመቱ ፍሬ አፍርተናል ተብሎ ሄዶ አያት። መጀመሪያው ዓመት ነው እንጂ ሄደና አያት ፍሬ የላትም። ጌትዬው ፍሬ አላገኘም። ሁለተኛ ዓመትም ሄደ እንደገና ፍሬ አላፈራችም። ሶስተኛ ዓመትም ሄደ እንደገና ሆነ ፍሬ አላፈራችም። እዚያ ኋላ ግን የቀጠረውን ምናሉ ቆርጣታለሁ ቁረጣት ነው ያለው። ለቁረጣትም አይደለም ያለው ለቁረጣትም አይደለም ያለው ቁረጣት አለ። ዘበኛው ግን ያለ እንዴ የዘንድ ወንታት እኔም የምችለውን ያክል አግዛታለሁ። የሚገርም እኮ ነው። እና አንዳንድ ጊዜ እኮ እንስሳትም ተክሎችም አብረናቸው ስንቆይ እንወዳቸዋለን። ታውቃላችሁ፣ በጣም የደከምንበት ብዙ ያወጣነው ከብቱም ደግሞ ያሳደግነው ከሆነ በጣም በጣም አንዳንድ ሰዎች አሉ በጣም የሚወዱትን ከብት አርዶ መብላት የማይፈልጉ ቢያረጅ እንኳ ወስዶ የሚሸጡ ስለሚወዱት ማለት ነው። ስለዚህ የለም በጭራሽ መቆረጥ የለባትም አለ። ለእንደገና አንድ ዓመት ስጣት፣ ካፈራች ጥሩ፣ ካላፈራች ከድሞ ተቆርጣት አለ። ትቷት ሄደ፣ ትቷት ሄደ። ለአንድ ዓመት ጊዜ ስጣት ማለት ነው። ብታፈራ ጥሩ ነው፣ ባታፈራ ግን አሁንም እንትሆናለች፣ ትቆረጣለች። በለሱ የእያንዳንዳችን ምሳሌ ነው። እግዚአብሔር በረዴት አክብሮ በልጁ ደም አጥቦ ቀድሶ አጥር ቅጥር ወንጌልን ቅዱስ መጽሐፍን ሰጥቶ ቤተ ክርስቲያንን ምስራት ዩኒቨርሲቲ እናከናውኑ ሰጥቶ እለት እለት ንሳ እንድንገባ እንድንቀደስ አድርጎ ካስቀመጠን በኋላ ቤተ ቤተክርስቲያንም እምቢ ብለን የኪዳን ደም እየረገጥን እምቢ የምንልበት ጊዜ አለ። ያነ ፍሬ የምንገኝበት ጊዜ አለ። ሁል ጊዜ እግዚአብሔር ወደኛ ሲመጣ ፍሬ የማያይበት ሁል ጊዜ በኖር ላይ የምንገኝበት ሁኔታ አለ። ያን ጊዜ የሚጠብቀን መልአክ ይህ ሰው ለሕይወት የማይበቃ ሰው ነውና ቁረጠው፣ ይበቃዋል፣ ለሌሎቹ እንቅፋት ይሆናል። ጠፈጠፍነው ጠፍ ነው የሚሆነው እሱን እያየ እሷን እያዩ ሌሎቹ እንዳይሰናከሉ ይበቃዋል። ከምድር ላይ መኖር ሲለው መላኩ ምን ይላል? ጌታ ሆይ እስኪ ለአንድ አመት የነሳህ እድሜ ጨምረው፣ ጀምሮ የምችለው ያክል ምችለኛ እረዳዋለሁ። ካፈራ መልካም ነው፣ ካላፈራ ግን ትቆርጠዋለህ። ያንተ ነው፣ ትቆርጠዋለህ። ይህን ያሳየ ምን መሰላችሁ? የመላእክት ምልጃም ሆነ እርዳታ እኛ ወደ እግዚአብሔር ከተመለስን ነው የሚጠቅመን። አንድ ሰው እግዚአብሔር የለም ብሎ፣ አንድ ሰው በክህደት እየኖረ ወይም አንድ ሰው ደግሞ የኢአማኒ ስራ እለት እለት የእግዚአብሔር ቃል እያስተባበለ እየኖረ በመላእክት ጸረቱም ሊጠቀም አይችልም አይችልም ምከረው፣ ምከረው ባይመለስ መከራ ይምከረው ነው የሚባለው። ያለ ፈቃድ ሰው አይድንም። በነገራችን ላይ ሰው ራሱ ፈቃደኛ ካልሆነ አይድንም። የሰው ፈቃድ አስፈላጊ ነው። ግን ይህ ቃል ከምን ጋር ያልመሰላችሁ? ቅድም ማቴዎስ አስራ ስምንት ላይ ያነበብ ነው ስለ መላእክት የሚናገረው ቃል ትንንሾቹ የሚለው ኃይለ ቃል አይታችሁ ዕብራውያን ምዕራፍ አንድ መጨረሻውን ቁጥር ስታነቡ ስለ መላእክት የተጻፈው ቃል ኤግዛክትሊ ይህን ቃል የሚተረጉም ነው። እንዲህ ይላል፣ እነዚህ ይላቸዋል፣ መላእክቱን ምንድነው የሚላቸው? ሰዎች ሁሉ የዘላለም መዳን እንዲያገኙ ላንብላችሁ። ከቶ ለማን ተዋል ካለ በኋላ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም። ምን ይላል ስለ መላእክት? ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ? እዚህ ላይም ደግሞ ለበለሱ አንዱ የሚያደርግ ዙሪያዋን ኮተኩታት ፋንዲያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ድህና ነው አለዛ ግን ትቆርጣት ትቆልጣት አለሃለ ነው የሚለው። ማገዝ ማለት ነው። ሁሉም ወደ መዳኑ፣ ሁሉም ክርስቶስን ሳያውቁ፣ ሁሉም በደሙ ሳይታጠቡ በእምነት ሁሉም የወንጌል ብርሃን በልባቸው ሳይበራ ሁሉም የክርስቶስ ፍቅር በውስጣቸው ሳያንጸባርቅ እንዳይሞቱ የንስሐ እድሜ እንዲያገኙ መላእክት በእግዚአብሔር ፊት ይጸልያሉ። እግዚአብሔርም የንስሐ እድሜ ለተነሳው ይጨምርለታል። ስለዚህ ይሄ ያለ ነገር ነው። ቅዱስ ዮሐንስ እንኳን ለመላእክት ለእኛ እንኳ የተነገረልን ተስፋ ልንገራችሁ። ለሞት የማይገባ ኃጢአት አለ፣ ክህደት ያልሆነ እግዚአብሔር የለም ያላለ። እንዲሁም እግዚአብሔር የለም እንኳ ቢል አንድ ሰው እግዚአብሔር አለ እንዲልና እንዲያምን ልቡ እንዲለወጥ ልንጸልይለት እንችላለን። ያ የእኛን ፍቅር ያሳያል። የእግዚአብሔር መላእክትን ፍቅራቸውን ነው የሚገልጹት። በዚያ ግን ያ ሰው እግዚአብሔር የለም እንዳለ ቢሞት አይደለም፣ እግዚአብሔር አለ ለማለት ከበቃቱ ምልጃቸው ጠቀመው ማለት ነው። የምልጃ ዓላማ ሌላ በር ከፍቶ በጓዳ ሰዎች ወደ መንግሥተ ሰማያት ማስገቢያ ሳይሆን በመንገዱና በመስመሩ ሰዎች ቀጥ ብለው እንዲሄዱ የሚያደርግ መንገድ የሚያስተውን የሚዘጋ የስጋ ድካምን እየሻሩ እየበረቱ እንዲሄዱ የሚያደርግ ክርስቶስ ጋር የሚያደርስ አገልግሎት ነው ምልጃ። እንደ ወንጌል ትምህርት ማለት ነው። እንደ ወንጌል ትምህርት ማለት ነው። ስለዚህ የምልጃ ትምህርት በዚህ መንገድ ነው። በቤተክርስቲያን የምታየው ስለ መላእክት ምልጃ ነው። ሌላ አንድ የምንፍዳን ጥቅስ ይጥቀስላችሁና ዋና አላማዬ ዛሬ ምንድነው? መላእክት በእግዚአብሔር ፊት ስለ ሰው ይጠይቃሉ መልስም ያገኛሉ ነው። በእንክርዳድ ላይ መልሰው መልስ አግኝተዋል አይተናል። በማቴዎስ 18 ላይ ሁላችሁ እንዳያችሁት ሚንሲያብሎ ላይ ተናቸዋል። በእግዚአብሔር ፊት ቁመው ስለተናቀው ሰው እንደሚናገሩ ወይም ደግሞ መላእክት በዚያ ፍት እንደሚታዩ ያ ሰው እንድጠነቀቅ ሲነገሩ አይተናል። ስለ ስለበለሷ ደግሞ ዘንድሮም ተዋት ሲሉ አይተናል። አሁን ዘካሪያስ ላይ አንድ ጥቅስ አለ። እሱን ጥቅስ ጠቅሼና ወደ ማጠቃላይ ይሄዳሉ። ይህ የመሰሉ በጣም በእውነት ተመሳሳይ ሀሳቦች የያዙ የቅዱስ መጽሐፍ ክፍሎች አሉ። ነገር ግን የጎሉትንና በጣም በቀላሉ ሰው ሊረዳቸው የሚችሉትን ብቻ ነው እንጠቅስላችሁ። ዘካሪያስ ምዕራፍ አንድ ነው። ስለዚህ ዘካሪያስ ቀድሞ ያገኘ ሰው አለ። ቁጥር 12 ላነብልኝ የሚችል ጎበዝ ተማሪ የቀደምን ካለ ማለት ነው። እሺ ትንቢተ ዘካርያስ አንድ 12። የሚገርም ነገር ነው እኔ እስካለሁ ነው የምጠብቁት። አገኘሁት የእግዚአብሔር መልአክ መልሱ ይላል። ትንቢተ ዘካርያስ ምዕራፍ አንድ 12 አዳም ወደብ የእግዚአብሔር መልአክ መልሶ አቤቱ የሰራው ጌታ ሆይ እነዚህ ሰባ ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከነጋሪ ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከነጋሪ ይናገር ለነበረው መልአክ እንዲህ አለን፣ ስበክ፣ እንዲህ እንበል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እነሆ ጥቂት ብቻ ተቆምቼ ሳለሁ እነሱ ክፋትን ስላበዙ ባልተቸገሩት አሕዛብ ላይ እጅግ ተቆጣሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በኖረ ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ የሰራዊት ጌታ እግዚአብሔር እንዲህ ይላል ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔርም ደግሞ ጽዮን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል። ይህ ቃልን መሰላችሁ፣ ኢየሩሳሌም የምትባለው አገር ከፈረሰች ሰባ ዓመት ሆኗታል። ህዝቡ በባዕድ አገር ነው ያለው ተማርኮ ሄዶ፣ ቤተ መቅደስ ሁሉ ሆና ሆኗል። ዘካርያስ የሚባለው ነገር ራእይ ያያል። ራእይ የሚያየው ልክ ራእይ ዮሐንስ ላይ ዮሐንስ ወንጌላዊ መልአኩን እንደሚያዩ በራእይ ወደ እግዚአብሔር መልአኩ ሲጸልይ ነው የሚያዩ። እና መልአኩ ከእግዚአብሔር ጋር ይከራከራል። ምን ያለው ምን ይዘጆ የእግዚአብሔር መልአክ መልሶ እንዲህ አለ፣ አቤቱ የሠራዊት ጌታ እግዚአብሔር ነው፣ እነዚህ ሰባ ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከመቼ ድረስ ነው? ነው ጥያቄ። እስከመቼ ነው የማትምራቸው? ዘመኑ በዛ ልጆቻቸውን አንተን ባለማወቅ ሊቀሩ ነው። ለምንድን ነው ቃል ኪዳን ና ብርሃን ቃል ኪዳን የማታስብ ማትምራቸው እስከ መቼ ነው እንዲሮ የሚኖሩት ብለዋለ። ምክንያቱም ክፉ ቀን ሲበዛ ይገርማችኋል፣ የሚያልፍም አይመስልም። የመከራ ቀን ሲበዛ እኔ በእውነት አንዳንድ የማደንቃቸው እንኳን በመንፈሳዊ ዓለም በመንፈሳዊ ማ መቼም ያሉት የእግዚአብሔር ሰዎች እንኳን እኛ መንፈሳዊ ያኑ ዓለም ልታደንቃቸው የሚገባቸው ናቸው። ማንም የማይወዳደራቸው ጽናት ያላቸው ናቸው። በስጋዊ ዓለም እንኳ ራሱ በእስር ቤት ብዙ ዘመን 20 ዓመት ታስረው፣ 25 ዓመት ታስረው አገራቸውን ነጻ ወጡ የሚባሉት ምን ለምን ሰማ እንደላ በትዕግሥታቸው ይመሰገናሉ አይደል? ስለዚህ መከራ ዘመን ሲበዛ በጣም ያስፈራል። መላኩም እንደዚያ ነው። ስለ ህዝቡ አስቡ። ኢየሩሳሌምንና ይሁዳን እስከ መቼ ነው የማትምራቸው አሉ። ምን ያህል አሁንም ዘካርያስ ራዕይ ነው ያዩ እግዚአብሔር በሚያጽናናና በሚያበረታት ታውቃለህ። እግዚአብሔር መልሶ እኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ይህ አረጋን ነገር ያሳየናል፣ መልአኩ በፍጹም ፍቅር አዝኖ እንደጠየቀው ያሳያል። ምክንያቱም መልአኩን በሚያጽናና ቃል ነው የሚመልስለት። በአንፃሩም ደግሞ እስራኤልን ሊያጽናና በሚሽል ቃል ነው የሚመልስለት። ምናለው ስላልሰሙኝ ቃልን ስላላከበሩ ነበር የቀጣኋቸው። ከአሁን በኋላ ግን ወደ ኢየሩሳሌም በምህረት ተመልሻለሁ አለ። በምህረት ተመልሻለሁ እንደገና ኢየሩሳሌም እንድትሰራ እንደ ሜትር የሚያገለግል ገመድ ይዘረጋባታል። እንደገና ቅንጽዋ ይታደሳል፣ ቤተ መቅደሷን ይሰራል በዘሩባቤል። እንደገና ኢየሩሳሌም እንደ ሰው ትሰራለች፣ ትታነጻለች ብሎ አጽናንቶ መለሰለት ይላል። ይህ በግልጽ የሚያሳየን ነገር የእግዚአብሔር መላክ ስለተበተነው ሕዝብ በእግዚአብሔር ፊት ጥያቄ ጠይቆ መላኩ ሲመለስለት ነው የምናየው። ለሰው ልጆች ልመናና ጥያቄ መልስ ይሰጣል። የምንለውን እግዚአብሔርን መላእክት ስለ ሰው ልጅ አይጠይቁምና መልስ አይሰጡም ብሎ ማመን በራሱ በእውነት ትልቅ የአእምሮ መያዝ ነው። ግን ምን እንደሆነ ልንገራችሁ፣ ድርጅት መጥፎ ነው በእውነት የቤተክርስቲያን መልክ ያጠፋ እሱ ነው። አንድ ሰው ፕሮቴስታንት ወይም ደግሞ የኦርቶዶክስ ቶክስ ቤተክርስቲያን የሚቃወም አካል ከሆነ ሁል ጊዜ በእነሱ ዶክትሪን መሄድ ስላለበት አይሩን ቀይዶ፣ ቅዱሳን አማልዱ፣ መላእክት አማልዱ፣ ይህ እንዲህ ነው፣ ይህ እንዲህ ነው፣ ሁሉም ማናናቀ አለበት። ያ በጣም ያዝ ሰው ሰራሽ ትምህርት ነው። እሱ የእግዚአብሔርን ቃል ካለ ማክበር የሚመጣ ነገር ነው። ማንም ሰው የእግዚአብሔር ቃል መታዘዝ አለበት። ማንም ሰው እግዚአብሔርን ማክበር መቻል አለበት። ሁሉም በሁሉ የሚሰራ ባለቤቱ ነው። የኔ ነፍስ ከኔ ይልቅ በወንድም የጸሎት እግዚአብሔር መማር ከፈለገ ማን ነው ምቀኛ የሚሆነው? በዚህ ፍቅርን እግዚአብሔር መግለጽ ከፈለገ ማን ይከለክለዋል? በአንጻሩ ደግሞ ማወቅ ያለብን ነገር አለ። መላእክት በእርግጠኛነት በእግዚአብሔር ፊት ጠይቀው ለሚያምኑት ለሚፈልጉት ሰዎች ምሕረትን ያሰጣሉ። ማምኑት ደግሞ ስለማምኑ ይቀርባቸዋል። ስለማያምኑ ቢሆን እንዲያምኑ ይጠየቅላቸዋል። ማምኑ ሲሆን ግን ይመቀላሉ። ማያፈሩ ሲሆን ይቆረጣሉ። ለሚያምሩት ደግሞ የሚጸለይላቸው በጥቅል ብቻ እንዳይቀሩ ነው። በስም ብቻ ክርስቲያን ተብለው ክርስቶስን አዋቂ ተብለው፣ ወይም ካህን ተብለው፣ ጳጳስ ተብለው፣ ምእመን ተብለው፣ ሰባኪ ተብለው፣ ዘማሪ ተብለው፣ ሌላም አገልጋይ ተብለው እንዳይቀሩ ቅጠላቸው አምሮ ከላይ የሚታዩ የሚያምር ሁነ፣ ውስጣቸው ግን አመፅ የመላበት ሁነ እንዳይቀሩ ክርስቶስን የሚያሳዩ እንዲሆኑ ነው። ስለእኔ ስለ ሁላችን የሚጸልዩት በዚያ ምክንያት ነው። ስለዚህ የመላእክት ጸሎት እውነት ነው። እውነት ነው። የመላእክት ጸሎት የጌታ እንደሚተካ ነው። ይሄ የመላእክት ጸሎት እና የጌታ አገልግሎት በምንድን ነው የሚታረቀው ይላሉ። ጨርሶ የሚጣላ ነገር እኮ አይደለም። ጨርሶ ምንም ግንኙነትም የለውም። ራሱ ሰው በክርስቶስ የሚያገኘውንና ያገኘውን ነገር ተጠቅሞ እንዲድል እኮ ነው የመላእክት አገልግሎት። ቀድሞም ወደ እግዚአብሔር ሰው እንዲመለስ ነበር። በአዲስ ኪዳን ደግሞ በክርስቶስ የተገነጠውን ጸጋ ሰው መውረስ እንዲችል ነው የሚላላኩትና የሚያገለግሉት። ሰው ፍሬ አፈራ የሚባለው አመርኩ ስላለ አይደለም በክርስቶስ መኖር ሲችል ነው ኖርኩም ሲል ደግሞ በአካሉ ፍጹምነት የለውም ዕለት ዕለት ይወድቃል ይነሳል እንደ እግዚአብሔር ቅዱስማ ሰው ቅዱስ አይሆንም ሰው ድካም አለው ሁልጊዜ የደሟዋጋ እንኳ ተከፍሎለት ያን ጸጋ ረብጦ የሚሄድበት ጊዜ አለ ሰው እንዴ በአዲስ ኪዳንም ኮ ፍርዳለት ታውቃላችሁ ጌታ እኮ ለፍርድ ነው የሚመጣው የሚፈረድባቸው እኮ ክርስቶስን ጨርሶ ያላወቁ አይደሉም፣ የሚያወቁም ሰዎች ናቸው። እንዲያውም አውቀው የሰቀሉትም አሉ። ሌሎች የወጉት ሁሉ ናቸው የሚፈረዱባቸው። የሚወጉት በጦርና በጎራዴ ብቻ አይደለም። ባለማመን እየተነገራቸው አላምንም ያሉት ሁሉ በጦር የወጉት ናቸው። ስለዚህ እነዚህ ሁሉ እንዳያምኑ እርዳታ ያስፈልጋቸዋል። ሌላው ነገር ልንገራችሁ። አንድ ሰው እኔ የመላኩን ጸሎት የመቤታችንም ጸሎት የገሌንም ጸሎት አልጠየቅም፣ ዝም ብሎ ነው እግዚአብሔርን የምጸልየው። እድናለሁ አልድንም ብሎ ጠየቀኝ። እኔ ያልኩት ምንድነው? ምን ምን ነው መመለስ ያለብኝ? እስኪ እናንተ እናንተ ተናገሩ። ትድናለህ ካመንክ፣ ያ በዚያ መንገድ ነው ምንድነው ብለህ ካመንክ። ነገር ግን እኔ እግዚአብሔር እንደሚምረኝ አምናለሁ፣ እንደገናም ደግሞ የብ የእግዚአብሔርን ሰዎች ረድኤትም እጠይቃለሁ አግዘኝ፣ እርዳኝ፣ ስለ ወዳጅ ይላለሁ። በቅዱሱ ስም እማጸናለሁ፣ ጸልዩልኝ ይላለሁ። ምክንያቱም ራሴን ስለማውቀው ነው። አንተ ራስህን ታውቃለህ፣ አንቺ ራስችን ታውቂያለሽ። ያን ያክል ፍጹምነት ካለ ትችላለህ። የእግዚአብሔር ለሁላችን የተከፈተ ነው፣ ለሁላችን የተከፈተ ነው። ነገር ግን በቅዱሳ የቅዱሳን ረድኤትና ምልጃ የሚጠይቁትን ሰዎች መቃወም በጣም ነውርና የስህተት ትምህርት ነው። በጣም ነውር፣ በጣም ክህደትም ነው በጣም ክህደትም ነው። እንደገና ደግሞ እኛ የምናምነው ኦርቶዶክሳውያን መጠንቀቅ ያለብን ነገር አለ። ሚካኤል እግዚአብሔር አይደለም። ገብርኤል እግዚአብሔር አይደለም። እመቤታችን እግዚአብሔር አይደለችም። አይመለኩም። አምልኮና ስግደት የሚሰጠው ለእግዚአብሔር ብቻ ነው። አምላኬ መድኃኒቴ፣ ያለ የነበርከው ሕይወቴ ባለቤት የሚባለው እርሱ ብቻ ነው። እናቱን በእናትነት ማክበር፣ በስሟ መማፀን ቅዱሳንን በደረጃቸው ማክበር ተገቢ ነገር ነው። ነገር ግን አምልኮ የተለየ ነው። ማምለክ ማለት አምላኬ መድኃኒቴ፣ ፈጣሪዬ፣ ሁሉም ነገር የምታከናውንልኝ የሕይወቴ ጌታ ብሎ በዚያ መደገፍና ማረፍ ማለት ነው። ማምለክ ማለት እምንታዘዘው፣ እምናመልከው፣ አምላኬ የምንለው እኔንም መልአኩንም ቅዱሳኑንም የፈጠረ አምላክ ነው። የሁላችሁ ፈጣሪ ነው ነገር ግን ከአንድ ቤተሰብ በእድሜም በጸጋም በተሰጦም ልጆች እንደሚለያዩ የእግዚአብሔር ቤተሰብ ከሆኑት ከቅዱሳንም በጸጋ በአገልግሎት የሚለያዩአሉ። በሰማይ ላይ ከምናያቸው ከኮከብ የአንድ ኮከብ ብርሃን ደምቆ እንደሚታይ የፀሐይ ጨረቃ የጨረቃ ብርሃናቸው የተለያየ ሆኖ እንደምናየው የፀሐይ ክብሩ ሌላ፣ የጨረቃ ክብሩ ሌላ እንደሆነ፣ የኮከብ ክብሩ ሌላ እንደሆነ እንደዚሁ የቅዱሳን ክብራቸው የተለያየ ነው። ሁሉም በየክብሩ ደምቆ ይታያል። ነገር ግን ሁሉንም የፈጠረ እግዚአብሔር ነው። ሁሉም የምንበረከው እግዚአብሔር ነው። መላእክትም እኛ አብረን ነው የምናመልከው፣ አብረን ነው የምንገዛለት፣ አብረን ነው የምንበረከክለት። ስለዚህ ከኛ ለማስተባበር የተነሳ እንደምታወቁት አንድ ሰው ገብርኤል ወደ ቤተ ክርስቲያን ከሄደ ገብርኤል ሊያመልክ መሄድ ነው የሚመስለው አይደል? አንድ እንትን ሰው ጠየቁት። እንዴት ነው እባክህ፣ እስኪ ጠዋት ተነስተህ ስትጸልይ ምን ታደርጋለህ? አልኩት በዚህ ቫች ካለው ኩምራን አለ ጠብቀኝ እያልፋለሁ አለ ገብርኤል ስለስ ገብርኤል ጠብቀኝ እያልፋለሁ አለ ያለ ፍሬ ደሞ ያዩ አፍሮ ጠብቀኝ እያልፋለሁ አለ ግን ልዩነት አለ በአንተ አምሮ ውስጥ አልኩት አይ ምን እንኳን ደስ ሲል ዝም ብዬ እናገራለሁ እንጂ ልዩነት የለውም አለኝ እውነቱን ነው የነገረኝ እርግጥ እኛም ልዩነቱ ማወቅ አለብን እግዚአብሔር ህይወቱን የሚጠብቅ ህይወት ባለቤት እያንዳንዱ የት እንዳለ ለምን እንደሚሆን ምን እንደሚሆን በሁሉም ቦታ ተገኝቶ ሁሉም የሚያውቅና የሚያደርግ እግዚአብሔር ነው ቅዱሳን መላእክት ደግሞ ከእግዚአብሔር የሚላኩ በቦታ የሚወሰኑ ነገር ግን እጅግ በጣም ፈጣኖች የሆኑ ይህ ነው በማይባል ቅጽበት በፈለግነው ሰዓት ከኛ ለመድረስ የሚያስችል ጸጋ ያላቸው ረቂቃን መናፍስ ሲሆኑ መላእክት ናቸው። ግን አማልክት አይደሉም። አምላክ አንዱ ብቻ ነው፣ እግዚአብሔር ብቻ ነው። የሚገድል የሚያድን እግዚአብሔር ብቻ ነው። ነገር ግን የአንዳችን ጸሎት ለሌላው እንደሚረዳ የቅዱሳን ጸሎት የመላእክት ጸሎት ለሁላችን በጣም አስፈላጊ ነው። ለሀገራችን የመላእክት ጸሎት ያስፈልጋል። ለኢየሩሳሌም ጮኸ መልአክ። በእውነት ለኢትዮጵያ ብጮህላት፣ ለአሜሪካ ብጮህላት፣ ለመላው ዓለም ብጮህልን እንዴት በታደልን በእውነት ጸልይልን፣ ልንልበት የሚገባ ጊዜ ነው። ስንቱ ፈርሶ አልኩ። አሁን የእግዚአብሔር መልአክ ጸሎት በጣም የሚያስፈልገን ጊዜ ነው። እስከመቼ ነው ይህ የሚኖረው? እስከ መቼ ነው እንክርዳዱስ? አሁን እዩት። በእውነት በእውነት አንድ ቤተክርስቲያን ውስጥ የሚያምንና የማያምን እንደ እንደ እንደ እንደ ባህል መገናኛ ነው። ጾታቸውን የሚያረግሱ ተፈጥሯቸውን የለወጡ ሰዎች ሁሉ ሁሉም አብረው እንዴ እንደምን ነው መጋፋት ነው። ከዚህ ቤተክርስቲያን እንደ ማን እንደ ቤተ ክርስቲያናት አንዘግብም ማለት ምን ይፈራሉ ይባላል። አንዘግብም ማለት ምን ይፈራሉ? አንድ ነገር ልንገራችሁ። አንድ ሰው ንስሐ የማይገባና ያልተመለሰ ሰው ሌላ ግብር በርኩሰት ወንድ ሆኖ እንደ ወንድ ሴት ሆና እንደ ሴት የማይኖሩ ሰዎች ቤተክርስቲያን አባል መሆን አይችሉም። ይህን ልታውቁ ይገባል። የራሳቸው ሊኖራቸው ይችላል፣ ግን ይሄ ደግሞ የኛ ቤተክርስቲያን መብት ነው። የኛ ቤተክርስቲያን መብት ነው። ይህ ሁሉም ክርዳድ ነው። እግዚአብሔር ይህን ሁሉ በእውነት እንዲለውጥልን የመላኩ ጸሎት ያስፈልገናል። የማይደክም መልአክ እንባ ጸሎት ያስፈልገናል። እንደኛ አይደለም። እሱ የሚያኖረው ያለመታከት በማመስገን በደስታ የሚገለጥ ነው። ስለዚህ ዋናው ልንለይ የሚገባን ነገር በጣም መለየት አለብን። በየቦታው ማስቀመጥ አለብን። ትምህርታችንን በመልክ በመልኩ እንለው። በክርስቶስ የተሰጠንን ነገር የሚጋፋ አንዳች ነገር በቅዱሳንም በመላይትን በኩል አልመጣም። እግዚአብሔር እንደሱ አድርጎ ትምህርታችን አልሰራውም። አስተምሯችን መጽሐፋዊ ነው። የተሰራው በመንፈስ ቅዱስ ነው። ነገር ግን ሁሉ በሁሉ ቦታ ቦታ ያለው ነው እና ዋናው ዛሬ ይቅርታ ለግልኝ በሆኑት በጣም ብዙ ጊዜ ነው ያስኳችሁ። ሌላ ጊዜ እንማራለን ደግሞ። ለዛሬው እዚህ ይበቃናል። ያስተማረን መመከረን እግዚአብሔር ስም ልበለን የተመሰገነ ይሁን። በምሕረቱ ይቅርታ ይቅር ይበለን በሸርነቱ ይማረን። እውነተኛውን ሃይማኖት አጽንተን ለመኖር እግዚአብሔር ይርዳን። ከተዋርዶ ስጋ ከተዋርዶ ነፍስ ያድነን። በእውነት በእውነት ምእመናን በሚገባ ጠይቁ። ግራ የሚያጋቡትን ሰዎች ደግሞ አትስሟቸው። ግራ የሚያጋቡት የውጮቹ ብቻ አይደሉም። እኛም ቤት ውስጥ ያሉ ግራ የገባቸው ሰዎች ብዙዎች ናቸው። በጣም በጣም በሚያሳዝን ሁኔታ ቤተ ክርስቲያናቸውን የማያውቁ ስለ ቤተ ክርስቲያን ግን የሚናገሩ ሰዎች፣ የሚያምሩትን የማያውቁ ነገር ግን ስለምነት የሚናገሩ ሰዎች አሁን ማ ምናምን ሰው ሰዎችን እያሰለጠኑ ሰዎች በከተማ የሚለቁበት ጊዜ ምን ያለን የራሱን ቤተ ክርስቲያን ክርስቶስን የምታምንን ቤተ ክርስቲያን ያልሆነ ነገር የሚያደርጉ ናቸው። እና እዚህ ሁሉ ነገር በጣም ራስን መጠበቅ ያስፈልጋልና አምላካችን እግዚአብሔር በምሕረቱ ይማረን። ስለማይነገር ፆታ እግዚአብሔር ይመስለን። ጉባኤያችን እግዚአብሔር ያስፋ። ክብርና ምስጋና ለእግዚአብሔር ይሁን። አሜን ዘዋር ከላችሁ ጋር አሁን